ተማሪዎቻቸው የኔታ እንዳይጎዱ ብለው የጣመ የላመውን ለስላሳውን እንጀራ እንድቻ አድርገው ሽሮዋን አድርገው ሲያቀርቡላቸው፣ አይ ባላገር ነገር በል ውጥንቅጤን አምጣልኝ። ማዕምቅ ይምላ። ይሄ ጎድጓዳ ሆድ ማዕምቅ ገደል ጎድጓዳ ቦታ ነው፣ እና ይሄ ጎድጓዳ ይሙላ እንጂ አንተ ምናስጨነቅ። ውጥንቅጡን አምጣልኝ። ጭሙታ ውጥንቅጥ ማለት አለቃ ጥበቡ ሰባ ሦስት ዓመት ሙሉ ሲያስተምሩ ከባለ ትዳሮች ቤት አንድ ቀን አደሩ ተብለው በጣም የሚገርሙ ሁልጊዜም በሄዱበት በይሩበት ሁሉ ከመቃብር ቤት ወይም በቤተክርስቲያን አካባቢ ከተሰሩ ጎጆዎች ያርፋሉ እንጂ ከባለ ትዳሮች ቤት፣ ሴቶች ካሉች ቤት ቤት አንድ ቀን አደሩ አዲስ አበባ ገነት ውስጥ ቢሄዱ ቅድም በጠራናቸው አደራት ቢዘዋወሩ፣ ሁልጊዜም ከመቃብር ቤት ወይም ከቅጽረ ቤተክርስቲያን ሳይለዩ ይኖራሉ እንጂ መንደር ገብተው አየናቸው የሚል አልነበረ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአባቶችን ወቅ መርሃ ግብር ተከታታዮች በሉ እግዚአብሔር ስም እንደምንሰነበታችሁ አሜን። የአባቶቻችን አምላክ እግዚአብሔር እየጠበቀ በየሳምንቱ የሚያገናኘን ስሙ የተመሰገነ ይሁን። ዛሬም እንደተለመደው የአባቶችን ወቅ ክፍል ስድስት መራግብራችን ነው የምንቀጥለው። እግዚአብሔር አምላካችን የሊቃውንቱ በረከት በኛ ላይ እያሳድርብን። እንደ እግዚአብሔር ፈቃድ ዛሬ በኢትዮጵያ ከሚታወቁት ታላላቅ ስመጥር ሊቃውንት አንዱ የሆኑትን ታላቁን አለቃ ጥበቡ ገሜ የሚባሉትን ሊቅ ነው የምንዘክረው። እኒህ ሊቅ በጣም በኢትዮጵያ በትምህርት ረጅም ዘመን በማሳለፍ ግንባር ቀደም የሆኑ ሊቅ ናቸው። እንግዲህ ይህንን ከታሪካቸው የምናገኘው ነው። አለቃ ጥበቡ ገሜ በ18 የተወለዱት በ18 እኒህ ሊቅ በ1873 ዓ ም እንደተወለዱ ታሪካቸው ይናገራል። በጎሐጽዮን በሸዋ ጠቅላይ ግዛት ጎሐጽዮን አውራጃ ከአባታቸው ከሞጆ ባለአባት ከአቶ ገሜ ባቲ እና ከእናታቸው ከደስታ ጎሹ ከወይዘሮ ደስታ ጎሹ በ1873 ዓመተ ምሕረት ነው የተወለዱት። እንግዲህ እኒህ ሊቅ እንደተወለዱ ወዲያው ነው በልዩ ልዩ በተከታታይ በተለይ እናታቸው ቶሎ ገና በልጅነታቸው ቀጥሎም ደግሞ አባታቸው ስላረፉባቸው ያሳደጓቸው ትልቅ እህታቸው ወለተ ጽዮን ገሚ የሚባሉት ናቸው። ከዚያ በኋላ እድሜያቸው በትምህርት ሲደርስ ቶሎ ብለው በጓሐፀዮን ቤተክርስቲያን ወንበር ዘርግተው ከሚያስተምሩ አባ ገብረ ማርያም ከሚባሉ አባት አስገብተዋቸው ከኒ አባት የመጀመሪያ ደረጃ ትምህርታቸውን ንባቡን፣ ውዳሴ ማርያሙን ዳዊቱንና ለዲቁና የሚያበቃውን ትምህርት ተምረዋል። ከዛ በኋላ እንግዲህ እንደ ማንኛውም የኢትዮጵያ ተማሪ በተለይ እናት አባት የሞቱበት ተማሪ የሆነ ጊዜ በአካባቢው ለመቆየት ወደኋላ የሚጎትት ነገር የለውም። ስንት የባለ ሀብት ልጆች እናት አባት እያላቸው እህት ወንድም እያላቸው ሀብቱ ሞልቶም ትተው ይወጣሉ። የትምህርት ፍቅር መጥፎ ነው። በተለይ ደግሞ እንዲህ እናት አባት የሌላቸው ገና በልጅነታቸው ነው፣ ምንም ቤት የሚጎትት የአባት የእናት ፍቅር ስለሌላቸው የበለጠ ይጸናሉ እና በልጅነታቸው ታላቅ ወንድማቸው ይሄይስ የሚባለውን ታላቅ ወንድማቸውን፣ የወንድማቸውን ጓደኛ፣ የእህታቸው ልጅሩ የሚባል እነሱን ያስከትለው እንግዲህ ከሸዋ የአባይን በረሃ አቋርጠው በልጅነት እግር ያኔ ጫማ በሌለበት መኪና መንገድ በሌለበት እየተንከራተቱ የአባይን በረሃ አቋርጠው ወደ ጎጃ መጡ። እንግዲህ ያኔ ጫካው ሳይመነጠር እንደዛሬው ጫካ ሳያልቅ በድሮ ጊዜ መንገድ ሩቅ ነው። እንደ ዛሬው አይደለም። ዛሬ መንገዶች ቅርብ ናቸው። እንኳን በመኪና አይደለም ለግርም ቅርብ ነው። ጫካው ተመንጥሮ አቋራጩ ይታወቃል። ያን ጊዜ በጠመዝማዛ መንገድ ነው የሚኬደው። በየቅርቡ እየታደረ እየታደረ ተማሪ የሆነ ጊዜ ደግሞ እንግዲህ ስንቅ የለውም እየለመነ እየበላ ነው የሚጓዘው። እንግዲህ ከጓፄ ወን ጀምረው ጎጃም ደብረ ዲማ ስኪደርሱ ድረስ ያው ብዙ መከራ አለው ሾሁ እንቅፋቱ አለ፣ ረሃቡ፣ አለ ማደሪያ ማጣትም አለ። አንዳንድ ጊዜ እንዲህ እየተንከራተቱ መጥተው በጎጃም በታዋቂው ደብረ ድማህ ቅዱስ ጊዮርጊስ ገዳም በሚገኙት በዛ ዘመን ስመጥር የቅኔ መምህር በነበሩት ወልደ ጊዮርጊስ ዘንድ ገብተው ቅኔን በሚገባ ተምረው ለራሳቸው አወቁ። ከዚያ በኋላ መላህግነት ክፍሌ ከተባሉ ታላቅ ሊቅ መጽሐፈ ነገስትን ያን ጊዜ እንግዲህ መጽሐፈ ነገስት ለቅኔ ተማሪ እንደ ግዴታ ልክ እንደ ግስ፣ እንደ አገባብ አብሮ የሚቀጸል ነገር ነው። ምክንያቱም አለዛ ተማሪው የሚያደርገው ሰምናወርቁ የሰመራ አይሆንም፣ ተራ ወሬ ይሆናል፣ የቅዱሳት መጽሐፍት ታሪክ መሰረት ካልጣለ ስለሚሉ አባቶች በተለይ ነገስትን የቅኔ መምህራን ያስተምርታል እና በዚህ ምክንያት መጽሐፈ ነገስትን፣ መጽሐፈ ኢዮብን፣ መጽሐፈ ትንቢተ ዳንኤልን እነዚህ እነዚህን መጽሐፎች ከዚያው ቀጽለዋል። ከዚያ በኋላ ወደ ታላቁ ሊቅ እንግዲህ መላግነት ክፍሌን ተከተለው ወደ ማረቆስ ሄዱ። ከዛ በኋላ ከታላቁ የብሉይ ሊቅ አለቃ ገብረ ኤልያስ በጎጃም እጅግ ታዋቂ ከነበሩት የቅኔ ሊቅ ናቸው። ማነው የብሉያት መጽሐፍት ታዋቂ ሊቅ ናቸው አለቃ ገብረ ኤልያስ። ከዚያ መጽሐፍ ተብሉያቱን በሚገባ ተምረው በመምህርነት ተመረቁ። ከዚ በኋላ እንደገና ተመልሰው ቅኔ ቤት ገቡ። የቅኔ ፍቅር አልተፈጸመላቸውም ነበረ። ብሉያቱን ጨርሰው ወደ ሞጣም ሄደው እንዲሁ መጽሐፍ ተብሉያቱን አስፋፍተው ተምረው ከዚያ በኋላ እንደገና ተመልሰው ደብረ ድማህ የትምህርት ፍቅር እንደ ስካር ነው። አንዳንዴ ከአጭንቅላት ላይ የወጣ ስካር አእምሮን እንደሚያዞረው በቃ ዘመድ አያሳይ፣ ገንዘብ አያሳይ፣ ሀገር ምናምን ሌላ ነገር አያሳይ፣ በቃ ማዟዟር ነው። የትምህርት ጣዕም፣ የትምህርት መዓዛ፣ የትምህርት ሽታ ባለበት ሁሉ መዞር ነው። እዚህ ቦታ እንዲህ ያሉ ሊቃሉ የቅኔ የዚህ ከተባለ መሄድ መቅመስ ነው። ያለ ያዛትን ያችን ይይዛል። ነፃነቱም አለ በዚህ በአብነት ትምህርት ቤት። ስለዚህ ወደ ዲማ ሄደው ቅኔ መጀመሪያ ከተጠኙባቸው መምህር ወልደ ጊዮርጊስ ቅኔውን እስከ መምህርነት ድረስ እዛው ረጅም ጊዜ ቆይተው ቅኔውን እስከ መምህርነት ድረስ ቆይተው አስመስክረው ቀጽለው መምህር ሁን ቀመጥ ወንበሬ፣ ተናገር በከንፈሬ ወይም እንደኔ የሆነ አስተምህር ብለው መረቋቸው። ከዚያ በኋላ ትምህርታቸው ለማስፋፋት እንደገና ወደ ወሎ ሄዱ። በወሎ የእጁ አካባቢ ያን ጊዜ አለቃ ተክለጽዮን ያንኮበሩ ሊቅ እዚያ ያስተምሩ ነበር። እንግዲህ አለቃ ተክለጽዮን በኋላ በአባ ማሳያስ መጥፎ ስብከት ወደ ሁለት ባህሪ እና ወደ ሌላ ነገር ቢገቡም በቅኔ በስድጓ መጽሐፍ እጅግ የተደነቁ ሊቅ ናቸው። አለቃ ተክለጽዮን ከሳቸው አሁንም ቅኔውን ተምረው አስመሰከሩ። በጎን እንዲሁም የራሳቸው እያስተማሩ ነው። ከዚያ በኋላ አለቃ ጥበቡ ገሜ ያስተምሩ የነበረው ከዚያ በኋላ ከየእጁ ተነስተው እንደገና ደግሞ ወደ ላስታ። ያን ጊዜ በላስታ በጣም ታላላቅ መምራን ነበሩ። በገለሶት አካባቢ ምምር ወልደ ማርያም ነበሩ። በእንጃፋት ማርያም፣ በዚያ እየተዘዋወሩ በተለይ ደግሞ ነአኩቶ ለአብ ላስታ ታላቁ ጻድቅ ንጉሥ ነአኩቶ ለአብ ደብር ላይ መምር ወልደ ኪዳን የምዕራክ መዝሙር የሆኑት በኋላ በ1921 ዓ ም ከና አብርሃም ከና ቡነ ሚካኤል ሰማይቱ እና ከነ ሰማይቱ ጴጥሮስ ጋራ አቡነ ይስቅ ተብሎ የተሾሙት መምር ወልደ ኪዳን በዚያ ወንበድ ዘግቶ ያስተምሩ ስለነበረ ቅኔውን እየተዘዋዋሩ ከተማሩ በኋላ በጎን ተማሪቻቸውን እያስተማሩ ከመምር ወልደ ኪዳን ሄደው ሶስቱ መጽሐፍ ማሪ ማሪሳቅን ፍልክስዩስን፣ አረጋዊ መንፈሳዊን በሚገባ ተምረው በዚያው ጉባኤ እያስተማሩ እንዲሁ የዳዊት ትርጓሜንም ጭምር ሌሎችንም ከላልሰው አልከተላቸው ሲል ደግሞ ወደ ሰቆጣ ሂደው በሰቆጣ አለቃ መኮንን ከሚባሉ ሊቅ መጻሕፍተ ብሉያትንም ቅኔንም ግን በጎን እያስተማሩ ነው ይህን የሚያደርጉት። ከዚያ ተመልሰው ገነተ ማርያም ከምሮ ወልደ ኪዳን ጋራ ረጅም ጊዜ ቆዩ። እንግዲህ እንዲህ የተዘዋወሩ በወሎ ወደ ሀያ ዓመት ያህል በተለይ ቅኔን ዋና ወንበር አድርገው ያስተማሩት እንግዲህ፣ አበገለሶትን በሰቆጣ መጻሕፍት አዲሳትን፣ ውዳሴ ማርያሙን፣ ኪዳኑን፣ ብዙ መጻሕፍት ተምረዋል። ግን ዋና ወንበር አድርገው የሚያስተምሩት ቅኔውን ስለነበረ እንዲህ አድርገው በገነተ ማርያም በናኩቶ ለአብ እና በዚህ በገለሶት ሰቆጣ እየተማሩም እያስተማሩም በአጠቃላይ ቅን ያስተማሩት በወሎ ውስጥ ሀያ ዓመት በመምህራን ታሪክ እጅግ በልጅነታቸው ወንበር የተከሉ የሚባሉ አንዱ እሳቸው ናቸው። ለመምህርነት የበቁበት ዘመን ወደ ሀያ ዓመት አካባቢ ነው ይባላል በለጋ እድሜያቸው። እና በወሎ ውስጥ ሀያ ዓመት ካስተማሩ በኋላ ያን ጊዜ ልውል ራስ ካሳ የተባሉ ታላቁ ሊቅ መስፍን ወደ ሸዋ እንዲመጡ አዘዋቸው ወደ ሸዋ ሂደው በፍቼ ሰላሌ ደብረ ገነት ቅዱስ ጊዮርጊስ ወንበር ዘርግተው እንዲያስተምሩ አድርጓቸው በዚያ እያስተማሩ ሲኖሩ መምህር ወልደ ኪዳን ገና አቡነ ይስሐቅ ተብለው ሳይሾሙ ከልዑል ራስ ካሳ ጋር ስለነበሩ ወደ ሸዋ አስጠርተዋቸው። እንግዲህ የልዑል ራስ ካሳ አዲስ አበባ ላይ ዋና መኖሪያቸው ገነተ ኢየሱስ አሁን አርባ አንድ እየሱስ ተብሎ የሚጠራው አካባቢ ገነተ ኢየሱስ፣ ፈረንሳይ አቦ፣ እነዚያ አካባቢ እሳቸው ቀኞች ናቸው፣ እሳቸው የተክሏቸው ደብሮች ናቸው። ትልልቅ መምህራን ይወዳሉ ራስካሳ ሀይሉ በዚህ ምክንያት ወደ ገነተ ኢየሱስ ወሰዷቸው። እዚያም ወንበር ተክለው እያስተማሩ ነገር ግን ፍቼ በጣም ትልቅ ደብር ብዙ ሊቃውንት ያሉበት ስለነበር እንደገና ወደ ፍቼ ተመልሰው ማስተማር ጀመሩ። ኋላ ደግሞ በደብረ ብርሃን ስላሴ ሸዋ ማለት ነው የአራቱን ቅዳሴ ትርጓሜ ጠንቅቀው የሚያስተምሩ መምህር አሉ ሲባሉ ሲሰሙ፣ ወንበራቸውን ተው እንደገና ወደ ደብረ ብርሃን ሄደው በጎን ቅኔያቸውን እያስተማሩ የአራቱን የአስራ አራቱን ቅዳሴ መጻሕፍት ንባባቸውን ከነ ትርጓሜያቸው ጥንቅቅ አድርገው ተምረው እዚያውም አስተምረው፣ ያንኑ የተማሩትን መምህራን እንግዲህ ቀለሙን እንደተማሩት የሚቆጥሩት ማስተማር ሲችሉ ነውና። እና እዚያው አስተምረው ቅኔውንም እያስተማሩ ቆይተው መልሰው ወደነበሩበት ወደ ዋና ቦታቸው ወደ ፍቼ ተመለሱ። ከፍቻ አሁንም ድጋሚ ጠርተዋቸው ልዑል ራስ ካሳ ወደ ገነተ ኢየሱስ መጡ። ከዚያ በኋላ ልዑል ራስ ካሳ ኃይሉ በሸዋ ውስጥ የሚገኘውን ስሬ መድኃኔ ዓለም በአለቅነት እንዲያስተዳደሩ ሾሟቸው። ስሬ መድኃኔ ዓለምን አንድ ዓመት ብቻ ነው ያስተዳደሩት ለመጀመሪያ ጊዜ። ከዚያ በኋላ ተመልሰው ወደ ፍቼ እንደገና ሄዱ። ከዚያም ወደ ዝቋላ ሄደው አንድ ሁለት ዓመት ያህል ዝቋላ ደብረ ከዋክብት ያው ገዳሙን ምናኔውን ስለፈለጉት ፍጹም መናኝ ንጹሕ ድንግል በቀን አንዴ ብቻ የሚመገቡ ጣዕመ ዓለምን የማይወዱ ስለነበሩ የአቡነ ገብረ መንፈስ ቅዱስን በረከት እና ረድኤት ለመቀበል ወደ ዝቋላ ሄደው ሁለት ዓመት ያህል በዚያ ቅኔ እያስተማሩ ሁለት ዓመት ያህል ቆይተዋል። ከዚያ በኋላ እንደገና ተመልሰው መጡ። ለሶስት ጊዜ ያህል ነው ፍቼ እየተመላለሱ እየወጡ እየገቡ ፍቼ ላይ ያስተማሩት። ፍቼ እንግዲህ በአጠቃላይ ወደ ሰባት ዓመት ያህል አስተምረውበታል፣ ፍቼ ገነተ ጊዮርጊስ። ከዚያ በኋላ ልዑል ራስ ካሳ ኃይሉ ከእኔ አትራቅ ብለው ገነተ ኢየሱስ አስቀምጠዋቸው ሳለ ያን ጊዜ የሁለተኛው የጣሊያን ወረራ ሆነ 1928። ያን ጊዜ ደግሞ ዋናው የጦር መሪ ልውል ራስ ካሳዩ ስለነበሩ ሰራዊት አስከትተው ወደ ጦር ሲሄዱ አላቀጠበውን አላስከተሏቸውም። ምክንያቱም አንደኛ ሽማግሌ ሊቅ ናቸው፣ ሁለተኛ ሁሉንም ሊቃውንት ወደ ጦር ይዞ መሄድ ዘር መምተር ነውና በዚሁ በጸሎቶ በእንባ በለቅሶ ይርዱኝ ብለው ትተዋቸው ይሄዱ። በከተማ አልቀመጥም ብለው ተመልሰው ስሬ መድኃኔ ዓለም ሄዱ፣ አለቃ ጥበቡ። ከዚያ በኋላ ግን በዚያው እየጸለዩ እያለቀሱ ሳሉ ከአምስት ዓመት መከራ በኋላ ሀገሪቱ ነፃ ወጣች። ከዛ በኋላ ግን ከዚህ በኋላ እንግዲህ ይህም ቦታ አለቅም አጽመ ርስቴ ነው ብለው በዚያው በተለመደው ሱባኤያዊ ቀኖናዊ ያኖራ ተወስነው ሰላሳ ሰባት ዓመት ስሬ መድኃኔ ዓለም አስተምረዋል። ሰላሳ ሰባት ዓመት እንግዲህ የሁሉ ሲሰበሰብ እጅግ በጣም ብዙ ዓመት ነው ያስተማሩት። በነገራችን ላይ ወደ 73 ዓመት አስተምረዋል። ቅድም እንዳልነው በወሎ ውስጥ የእጁን ጨምሮ በየእጁ በገለሶት ገለሶት እንግዲህ ከላሊበላ ዝቅ ብሎ የሚገኝ ቦታ ነው። ሀዋ ሚካኤል፣ ገለሶት ጊዮርጊስ የሚባሉት ከላሊበላ ዝቅ ብሎ ያሉ ቦታዎች ናቸው። እዚህ አካባቢ ገነተ ማርያም፣ እንጃፋት፣ ሰቆጣ፣ ወደ መቄት ገረገር አጠገብ የምትገኘው ደብረገነት ኩሪሳ ኪዳነ ምሕረት በእነዚህ ቦታዎች ሀያ ዓመት አስተምሮባቸዋል። ጎንደር አካባቢ ለአንድ ዓመት እንዳስተማሩ ታሪካቸው ይናገራል። ከዚያ በኋላ ግን ወደ ሸዋ ነው የሄዱት በተደጋጋሚ ፍቼ እየወጡም እየገቡም ለሰባት ዓመት ያህል አስተምረዋል። ዝቋላ ደብረ ከዋክብት፣ ገነተ ኢየሱስ፣ ደብረ ብርሃን ስሬ መድኃኔ ዓለም በእነዚህ ሁሉ ያስተማሩት ማነው ሰባ ሶስት ዓመት ወደ ሀምሳ ሶስት ዓመቱን በሸዋ ነው ያስተማሩት። አንድም ቀን ብለው ወንበር የማያስታጉሉ ሲያስተምሩ ደግሞ ተማሪ በጣም የሚወዱ በጣም የሚያከብሩ እንግዲህ አለቃጠው የሚታወቁበት አንዱ ነገራቸው አያባላገሩ ነው ማንንም ሰው ቢሆን የባላገር ነገር ነው የሚሉት። ተማሪም ቅኔ ሲነግር ትንሽ ደከም አድርጎ ቆጥሮም ከመጣ ባርምበት ተስፋ ይቆርጣል፣ እኔ ባስተካክልበት እራሱ ያስተካክለው ብለው አያባላገሩ እስኪ ይህች ተበላሽ ታብሀለች አስተካክሏትና፣ ይሉታል። በጣም ባይበላሽ መሻሻል ያለበት ካለ አያባላገሩ እስኪ ይህችን አሻሽላት ይሉታል። ሁለቱም ሄደው አሻሽላ ይመጣሉ። ደስ ይላቸዋል። ከዚያ በኋላ አይተው ያልተሻሻለ ከሆነ ማስታከያ ሰጥተው፣ ከሆነ አበረታተው ነው የሚያስተምሩት። እና በዚህ ምክንያት ወደ እሳቸው የገቡ ደቀ መዛሙርት ቢሆን መምህራን ሆነው ካልሆነ ጥሩቅ ነው ያዋቂ ሆነው እንጂ የሚወጡት። ተስፋ ቆርጦ የሚወጡ ደቀ መዛሙርት አልነበሯቸውም። የተማሪ አያያዛቸው እጅግ በጣም የተለየ። እንግዲህ መምህራን ቦታ የሚቀያየሩበት ዋና ምክንያቱ ለተማሪ ይመቻል አይመችም ነው። አለቃ ጥበቡ እጅግ መናኝ ስለሆኑ ስለኑሮ ምንም የሚጨነቁ ሰው አይደሉም። ስለዚህ ቦታ የሚቀያየሩ ለተማሪ ምቾት ሲሉ ነው። ለዚህም በጣም የሚታወቁበት አንድ ንግግር አላቸው እና ተማሪዎቻቸው የኔታ እንዳይጎዱ ብለው የጣመ የላመውን ለስላሳውን እንጀራ እንድቻ አድርገው ሽሮዋን አድርገው ሲያቀርቡላቸው፣ አይ ባላገር ነገር፣ በል ውጥንቅሬን አምጣልኝ ማዕምቅ ይምላ ይሄ ጎድጓዳ ሆድ ማይምቅ ገደል ጎድጓዳ ቦታ ነው እና ይሄ ጎድጓዳ ይሙላ እንጂ አንተ ምን አስጨነቀ? ውጥንቅጡን አምጣልኝ። ውጥንቅጥ ማለት የተቆላውም ያልተቆላውም ስንዴውም፣ ገብሱም፣ ባቄላውም፣ አተሩም ድብልቅልቅ ያለው ማለት ነው። ድብልቅልቅ ያለው እንዲሁ ለመብላት ሁሉ ማይመች ጥሬውና ብዙ የተደባለቅ፣ ያንን አምጣልኝ፣ ዝም ብለህ ማይምቅ ይምላ። ይሄ የአለቃ ጥበቡ አያባል፣ ሀገሩና ይምላ ማይምቅ፣ የሳቸው አነጋ፣ ይምላ ማይምቅ። እንዲህ ቃሉ የተወሰደው ከወንጌል ነው። ኩሉ ማይምቅ ይምላ ኩሉ ወግር ወደብር ይታሃት። ዮሐንስ መጥሞቅ ሲያስተምር ጎድጓዳው ይምላ፣ ተራራው ይደልደል፣ የተስተካከለ መንገድ ይሁን ብሎ የክርስቶስ መንገድ ሲጠርግ የተናገረውን አንዷን ቃል ወስደው ማዕምቅ ይምላ ጎድጓዳው ይምላ። አንተ ምን አስጨነቅህ ደግሞ ለዚህ ጎድጓዳው ይምላ እንጂ የጣመ ሄላማ ያስፈልግም። በቃ ይሄን አመጋገባቸው። ስለዚህ ቦታ በቀያየሩ ቁጥር ጣይማ ዓለም አሸንፏቸው አይደለም። ዋና ዓላማቸው ተማሪዎቻቸው ሳይራቡ ሳይጠሙ እንዲማሩላቸው ማድረግ ነው እ እሳቸው ሁልጊዜ እማይምቅ ምላ ነው የሚበሉት በቀን አስር ሰዓት ብቻ አንድ ጊዜ አስር ሰዓት ነው በጣም የሚገርመው የማስተማር ስልታቸው ነው ሰዓት ከፋፍለው እያንዳንዷን በክፍለ ጊዜ ነው የሚያስተምሩት መጀመሪያ ማልዳ ተነስተው ከአንድ ሰዓት የጠዋት አጭር ጸሎታቸውን ቤተ እግዚአብሔር ተሳልመው አጭር ጸሎት አድርገው ከጠዋት ጸሎት ጀምሮ ከአንድ ሰዓት እስከ አምስት ሰዓት አገባብ እና እርባ ቅምር ከፍ ከፍ ያሉትን የግሳ መል ነው የሚያስቀጽሉት። ማለት ጠዋት መጀመሪያ እስከ ሶስት ሰዓት ትርጓሜ መጽሐፍ ነው እንጂ ከአንድ ሰዓት እስከ ሶስት ሰዓት ትርጓሜ መጽሐፍ ይተረጉማሉ። መጽሐፍ ተማሪዎች ከሶስት ሰዓት እስከ አምስት ሰዓት ድረስ አገባቡን እርባ ቅምሩን የግሳ መሉን ያስቀጽላሉ። ከአምስት ሰዓት ጀምሮ እስከ አስር ሰዓት ድረስ ቅኔ ያስነግራሉ። ተገትረው ያን ሁሉ ተማሪ የቆጠረውን ቅኔ ሲያስነግሩ አስር ሰዓት ሲሆን ጸሎት አድርገው ወደ ማረፊያ ቦታቸው ገብተው ያገኙትን ያው የምላማ እምቅ ጉርጓዳ ነው። ያው ያላመው ያልጣበው ነው። ቀማም ሰው ትንሽ አርፈው 11 ሰዓት ተኩል ይወጣሉ። 11 ሰዓት ተኩል አስደውለው እሳቸው ባሉበት ራሳቸው ቁመው ጸሎት ይጀመራል። እስከ 12 ሰዓት ድረስ የማህበር ጸሎት ይደረሳል። ሰፊ የሆነ ጉያ ጸሎት። ከዚያ በኋላ የማታ ወንበር ይተከላል። ግስ ይወርዳል። ቅኔ ይዘርፋሉ። ያ ቅኔ ተፈቶ ተቀጸሎ እስከ አምስት ሰዓት ቆይተው ስድስት ሰዓት አካባቢ ሲሆን የመንፈቃሪ ጸሎታቸውን አድርገው ያልፋሉ። የሚያርፉበት ቦታ እጅግ በጣም ግጥጥ ያለ ጠገግ አልጋ፣ እንጨቱ እንደዚህ ፈጦ የሚታይ ጠገግ አልጋ ላይ ትንሽ አንዲት አጎዛ አንጠፋ አድርገው ብዛሽ አንዳንዴ እንደው ቁጭ ብለው አንገታቸውን ከጉልበታቸው ላይ ጥለው የሚያሳልፉበት ጊዜ ይበዛል ይባላል። አለቃ ጥበቡ እጅግ መናኝ ናቸው። መቼም የድሮ አባቶቻችን የሚገርሙ ናቸው። ቤተክርስቲያኗን እዚህ ያደረሷት በዚህ መንገድ ነው፣ በዚህ መንገድ ነው እና ይሄ ከብዙ ቦታ ሲንቀሳቀሱ የቦታ መረጣ ወይም ምቾት ፍለጋ አይደለም። ነገስታቱን እንኳን ስለሚወዷቸው እዚህ ቦታ እባክህን ያስተምሩ እዚህ ቦታ ሆነ ያስተምሩ ሲባሉ፣ ወይም የሆነ ቦታ ደግሞ ወረርሽኝ ሲነሳ በዚያ ምክንያት እየለቀቁ ለደቀ መዛሙርቶቻቸው አልመቸችል ለዚያ እያሉ ነው ቦታ ይቀያየሩ የነበረው እንጂ ለዚህ አለምጣይም እጅግ ጀርባ የማይሰጡ የሚገርሙ መና ይልቅ ናቸው። አለቃ ጥበቡ ሰባ ሶስት ዓመት ሙሉ ሲያስተምሩ ከባለትዳሮች ቤት አንድ ቀን አደሩ ተብለው በጣም የሚገርሙ ፣ ሁልጊዜም በሄዱበት ሁሉ ከመቃብር ቤት ወይም በቤተክርስቲያን አካባቢ ከተሰሩ ጎጆዎች ያርፋሉ እንጂ ከባለትዳሮች ቤት፣ ሴቶች ቤት አንድ ቀን አደረዋል። ገነተ ቢሄዱ ቅድም በጠራናቸው አደራት ቢዘዋወሩ ሁልጊዜም ከመቃብር ቤት ወይም ከቅጽረ ቤተክርስቲያን ሳይለዩ ይኖራሉ እንጂ መንደር ገብተው አየናቸው የሚል አልነበር። እንዲው በዓለም ይኖሩ እንጂ ዓለምን በመናቅ እጅግ የታወቁ ሊቅ ናቸው፣ አለቃ ጥበቡ። በዚያ ላይ ይህን ሁሉ ሲያደርጉ ተገብሮ ነው ዋና ዓላማቸው። በእጃቸው ሰሌን እየታቱ ነው የሚመገቡት። ሰሌን እየታቱ ሰሌን እየታቱ እየሰሩ ነው ይኖሩ የነበረው። በዚህ ምክንያት የቀዳማዊ አፄ ኃይለስላሴ ሽልማት ድርጅት ሊያርፉ አንድ አመት ሲቀራቸው በ1963 ዓ ም አስፈልገው አገኟቸው። ካሉበት ድረስ ሂደው ሲሄዱ በዛ እርግና እድሜያቸው ሰሌን እየታቱ ተገኙ። ያን ያህል አመት አስተምረው ከዚያ በኋላ እባክዎ ተብለው ተለምነው ሂደው የሽልማት ድርጅቱ ባዘጋጀው ሽልማት ከቀዳማዊ አፄ ኃይለስላሴ የኒሻን ሽልማት የወርቅ እና ደግሞ አስር ሺህ ብር ሽልማት እና ምስጋና፣ የምስክር ወረቀት ይህን ያህል ዘመን በማስተማር ትውልድ በመቅረጽ የኖሩ ደግ አባት ተብለው ታሪካቸውን ጨምር በመጽሔት የሽልማት ድርጅቱ መጽሔት ታሪካቸውን ዘግቦ አውጥቶታል። እና አለቃ ጥበቡ እጅግ በጣም የሚገርም እንዲሁ አባቶቻችን አሁን እኛን ከእነሱ ጋር ስናነጻጽረው ድክመታችን የጣይማ ዓለም ፍለጋችን ስንፍናችን የጊዜ አጠቃቀማችን በምንም አንመስላቸውም። በእውነቱ አባቶቻችን ነገር ግን እንደው ራሳችንም ለመውቀስ ወደፊትም ለመነሳሳት እነዚህ እንደጋግ አባቶች የሰጠን ጊዜ አምላካችን ስሙ የተመሰገነ ይሁን። እጅግ ታምረኛ ናቸው። አለቃ ጥበቡ በ1927 21 ዓ ም የመጀመሪያዎቹ በቁጥር በዛ ብለው ኢትዮጵያውያን ጳጳሳት ግብፅ ይሾሙ ተብሎ እነ ሰማይቱ ጴጥሮስ እነ ሰማይቱ አቡነ ሚካኤል እነ አቡነ አብርሃም ቀዳማዊው እና ቅድም ወደፊት መምህር ወደፊት ያላቸው አቡነ ይስሐቅ ወደ ግብፅ ሂደው እንዲሾሙ ሲመረጡ ከተመለመሉት ሰባት አበው ሊቃውንት አንዱ ሲሆኑ፣ እሳቸው ግን እኔ ከመቃብር ቤት ላልወጣ፣ ጉባኤ ላልተክል፣ ጉባኤ ላልፈታ፣ ሹመት ላልፈልግ ከፈጣሪ ጋር ቃል ገብቻለሁ ብለው ሂደው ለቀዳማዊ አጼ ኃይለ ሥላሴ አመልክተው ደብዳቤ ጽፈው አይ እንዳለው እንዳሉት ይሁን ብጽዓታቸውን ይፈጽሙ ተብለው የሹመት ፍቅር ጣይም ዓለም እንደሌለባቸው በንጉሰ ነገስቱ ዘንድ ሁሉ ያረጋገጡ ታላቅ በንቢታ ያንን ሹመት ገፍተው አሸነፉ። ከዚያ በኋላ አራቱ ሊቃውንት ሄደው ተሾመው መጥተዋል። ይሄን ያህል ከሹመት ከክብረ ዓለም የሚርቁ ተራ ልብስ የሚለብሱ በዚያ ላይ ደግሞ በጣም በሰው ዘንድ የሚወደዱ መልከ መልካም ቁመተ ረጅብ ንግግራቸው አያባላገሩ ጨዋውንም፣ ካህኑንም፣ የተማረውንም፣ ያልተማረውንም፣ ትልቁንም ትንሹንም የባላገር ነገር ይላሉ። ሰው ሌላ ሰው የሚናገረው እንግዲህ ያስቀይማል። እሳቸው ሲሉት ደግሞ እጅግ ደስ እያሰኘ እንዲሁም የበለጠ በሰው ሁሉ ዘንድ የሚያስወድዳቸው እንደነበረ ታሪኮቻቸውን የዘገቡ መጽሐፍት ይናገራሉ። እንደ ታምራት ሁሉ አላቸው። ከለታት አንድ ቀን በስሬ መድኃን ያለም ደቀ መዛሙርቶቻቸውን ሰብስበው ጸሎት ሲያደርሱ ሰይጣን ያነሳቸው ሰዎች እሳቸውን ለመግደል ብለው በጸሎት ላይ እያሉ ጥይት ሲተኩሱ ጥይቱ በአንድ ደቀ መዝሙራቸው በአንደኛው ጆሮ ገብቶ ሁለተኛው ጆሮ ገብቶ ሄደ። ደሙ በአፉና አፍንጫው ሲወጣ፣ አይዟችሁ፣ ጸሎታቸው እንዳታቋርጡ ብለው ደቀ መዛሙርቶቻቸውን ጸሎት ሳይቋረጥ ጸሎታቸውን ካደረሱ በኋላ ያ እንግዲህ ሰው በጭንቅላቱ በአንድ ጆሮ ገብቶ በአንድ ጆሮ ጥይት ሲወጣ ይተርፋል ተብሎ አይገመትም። ነገር ግን በእሳቸው ጸሎት ከሞት እንደተረፈ ታሪካቸው ይናገራል። እንዲህ አድርገው ሥጋቸውን ቀጥተው ቤተክርስቲያንን እጅግ ረጅም ዘመን አገልግለው በጸሎት፣ በስግደት፣ በምሕላ ትንሽ ነገር በመመገብ ተራ ነገር በመመገብ ጠገግ ላይ በመተኛት ከትግዚያድ ባለመለየት ረጅም ዘመን ኑረው፣ በ1964 ዓመተ ምሕረት አርፈው በዚያው ረጅም የማስተማር ጊዜና ተጋድሎ ትሩፋት በፈጸሙበት በስሬ መድኃኔ ዓለም አርፈው አጽማቸው በዚያው ተቀብሮ ይገኛል ማለት ነው። እንግዲህ እኛ የነዚህ ልጆች ነን፣ በዚህ ዘመን የምንገኝ ካህናት፣ ዲያቆናት፣ መምህራን፣ ደቀ መዛሙርት የእነዚህ አባቶቻችን ታሪክ እያነበብ ራሳችን እየገሰጽ እኔ ዘአይ መንፈስ አነ ጌታችን ሐዋርያቱን አንድ ጥፋት ሲያገኝባቸው፣ ዘአይ መንፈስ አንተ ሟላቸው እናንተ የማን ልጆች ናችሁ፣ የማን ደቀ መዛሙት ናችሁ እንዳላቸው እኛም የማን ልጆች ነን? ከቶ እንደዚህ በምናኔው ይሉ ምናኔ፣ አለምን መናቅ፣ ዕውቀትን መሻት፣ ጠንክሮም አስተማር፣ ደቀ መዝሙር መውደድ የተሟላላችሁ አባቶች ነው። እኛ የነበሩን እኛ ሁሉ ቤተክርስቲያን ምን አደረግንላት እንላለን። ምንድነው ጥልልላት የምናልፈው? ምን ሐውልት ነው? እንግዲህ እሳቸው ያስተማሯቸው ታላላቅ በዚያ ዘመን የነበሩ እነ ብፁ አቡነ ታዲዎስ እነ ብፁ አቡነ ሳዊሮስ የሚባሉ ታላላቅ መምህራን ሊቃውንት፣ እነ ንውረ እድ መኩሪያ ብዬ ሆይ የሚባሉ ታላላቅ ሊቃውንት ተምረዋል። ብዙ የታሪክ ድርሳናት ያስተማሯቸውን ተማሪዎች በብዙ መንገድ ይመድቧቸዋል። ቢያንስ የቅኔና የመጽሐፍ ምሁራኑ እስከ አንድ ሺህ ይደርሳሉ። የቀሩት ደቀ መዛሙርት ግን አስር ሺህ ብሎ የጻፈ ባለታሪክ አለ። እስከ ሰላሳ አምስት ሺህ ይደርሳሉ ብለው እነ የራሳቸው ደቀ መዛሙርቶቻቸው እነ ንውረድ መኩሪያ ኩሪያ አብየሆይ የጻፉት መጽሐፍ እስከ ሰላሳ አምስት ሺህ እንደሚደርሱ ገምተዋል። በእርግጥም ሀምሳ ሰባት ዓመት ማነው? ሰባ ሦስት ዓመት ሰባ ሦስት ዓመት ያስተማሩት ተማሪዎች የቀኔው፣ የመጽሐፉ ሌላውም በትክክልም ወደ ሰላሳ አምስት ሺህ ደርሱ እንደሚችሉ የተማሪውን ጠባይ በማየት ራሱ ይገመታልና፣ ይህንን አትረፈው የሞቱ ሊቅ ናቸው። ሊቁ አለቃ ጥበቡ ገሜ ይምላማ እምቅ ጉድጓዱ ይምላ እንጂ ለሆድ ባን ተጨንቆ የሚሉ እና እኛም ተማሪዎቻቸው ሆዳሞች ሳንሆን ለወዳጅን ሳንጨነቅ ለክብረ ዓለም ለሹመት ሳንጨነቅ ለቤተክርስቲያናችን፣ ለሃይማኖታችን፣ ለምዕመናን አስበን ተጨንቀን የአባቶቻችን ርስት በረከት እንድንወርስ አምላካችን ይፍቀድልን። የሊቁን በረከት በእኛ ላይ ያሳድርብን። ይቆየን።